በአራቱም የአማራ ክልል ግዛቶች ያሉ የፋኖ ኃይሎች የዘመነ እና የእስክንድር ቡድን በሚል እርስ በርስ መታኮስ ጀምረዋል። በቅድሚያ የሁለቱን ተገዳዳሪ ሰዎች ማንነት እንመልከት። ዘመነ ካሴ የሀረማያ ዩኒቨርሲቲ ምሩቅ፣ የቀድሞ የወጣት ሊግ ሊቀመንበር፣ የግንቦት ሰባት አባል እና አመራር ነበረ። መንግስትን ለአስራ ሁለት አመታት የታገለ በአንጻሩ እስክንድር ነጋ የዋሽንግተን ዩኒቨርሲቲ ምሩቅ፣ ምንም አይነት የመንግስት ኃላፊነት ኖሮት የማያውቅ የመለያ አማራ አንድነት ድርጅት አባል እና አመራር ነበረ። መንግስትን ከሰላሳ ከአመት በላይ ሲታገል ይኖረ ሰው ወደ አሁናዊ ቁመናቸው ስንመጣ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት ሰብሳቢ ሲሆን በስሩም በመከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ በአርበኛ ደረጀ በላይ የሚመራው የጎንደር ጠቅላይ ግዛት እዝ በኮሎኔል ፈንታሁን የሚመራው የአማራ ፋኖ ወሎ እዝና በካፒቴን ማስረሻ ሰጤ የሚመራውን የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝን ያካትታል። በአንጻሩ ዘመነ ካሴ የአማራ ፋኖ በጎጃም ሰብሳቢ ነው። አንድ አመራር አይኖራቸው እንጂ በሸዋ የሚመራው የአማራ ፋኖ ነው። በሸዋ በሀብቴ ወልዴ የሚመራው የአማራ ፋኖ ነው አንድነት። በጎንደር በምሬ ወዳጆ የሚመራው የአማራ ፋኖ ነው። በወሎ ሆነኛ አጋሮቹ ናቸው። በየአውራጃዎቹ ስለተደረጉ የእርስ በርስ ተኩሶችን ሂድ። በወሎ የዘመነ ቡድን የሆነው ምሬ ወዳጆ በኮሎኔል ፈንታሁን ላይ ከውጊያ መልስ እረፍት ላይ እንዳሉ ከበባ የፈጸመባቸው ሲሆን፣ በዚህም ሁለት ቀን በተደረገ የተኩስ ልውውጥ ከሁለቱም ጎራ ተሰውተዋል። ከምሬ ሀይል የነበሩት የሽር ለጦር አመራሮችም ኮሎኔሉን አናውቅም በማለት ምሬ ወዳጆ የሚመራውን ሀይል ክደው የኮሎኔል ፈንታውን ሀይል መቀላቀላቸው ታውቋል። በሸዋ የእስክንድር ቡድን እንደሆነ የሚነገርለት እና ራሱን የአማራ ፋኖ ጠቅላይ ግዛት እዚያ ላይ የሚጠራው ቡድን ከስሬ ሊወጡ ነው ብሎ የጠረጠራቸውን የሰባት ለሰባ ብርጌድ አመራሮች ላይ እርምጃ የወሰደ ሲሆን፣ በዚህም ብዙ ያህል ተሰውቷል። በጎንደር የእስክንድር ቡድን የሆኑትና በአርበኛ ደረጀ በላይ የሚመሩት የአማራ ፋኖ ጎንደር ጠቅላይ ግዛት በተፎካካሪያቸው በሀብቴ ወልዴ ከሚመራው ኦሜድላ ክፍለ ጦር ላይ ወረራ በመፈጸም የሀብቴ ወልዴን ሀይል ከቋራ አባረውታል። በጎጃም የዘመነ ቡድን በሆኑት ጎንጂ ቆለላ እና የመብረቁ ተፈራ ብርጌድ ላይ በዝናቡ ልንገረው የሚመራው እና በቅርቡ ከዘመነ ቡድን እንዳፈነገጠ የሚነገርለት ወታደራዊ አዛዡ የዳሞት ብርጌድን በመላክ ብዙ ሀይል የደመሰሰ እና ብዙ ትጥቅ ያስፈታ መሆኑን ቻችን ገልጸውልናል። የሁለቱ ሰዎች የመለያየታቸው ዋና ምክንያት ዘመነ ካሴ ከህወሓት እና ከኦነግ ጋር መስራት አለብን ሲል፣ በአንጻሩ እስክንድር ነጋ ህወሓትና ኦነግን በጠላትነት መፈረጁ ነው። የአማራን ፖለቲካ በቅርበት የሚከታተሉ ጣቢያችን ያነጋገራቸው አንድ የፖለቲካ ተንታኝ የሚከተለውን ብለውናል። አንድ ኒሞኒያ ወይም የሳምባ ምች ያለበት ሰው ጉንፋን በያዘው ጊዜ ያስለዋል እና ይህ ሰው ኒሞኒያውን ሳይታከም ለጉንፋኑ ብቻ መድኃኒት ቢወስ ለጊዜው ይታገስለታል እንጂ ከበሽታው አይድንም። ምክንያቱም ጉንፋኑ ለኒሞኒያው ማቀስቀሻ ምክንያቱ ሆነ እንጂ ዋናው በሽታውን ኒሞኒያው ነው። ወደ እኛ ትግል ስናመጣው አብይ አህመድ ትጥቅ አስፈታለው ማለቱን በጉንፋን ነው ዋና በሽታችን ኦነግ የተደረገ ማሳደድና የዘር ጭፍጨፋ በወያኔ የተነጠቅነው የወሰንና የማንነት ጥያቄ እንዲሁም በብልጽግና የታወጀብን የዘር ጭፍጨፋ ናቸው። ስለዚህ ኒሞኒያውን ትተን ኩንፋኑን ብቻ ለማከም የሚደረግን አካሄድ አብዝቼ እቃወማለሁ። መንግስቱን ተባብረን እንቀይረው፣ ዋናው ችግራችን እሱ ነው በሚል ከህዋት እና ከኦነግ ጋር የሚፈጸምን ጋቤት ታቃወማለሁ። እነዚህ በአካል ሶስት ለአማራ ባላቸው ጥላቻ አንድ የሆኑ ድርጅቶችን በኩል እንታገላችኋለን ዘመነ ሳሉን እስክንድር ኒሞኒያውን እያከሙ ነው ብለውናል። ሌላው ውዝግባቸው መነሻ የድርድር ጉዳይ ነው። ዘመነ ካሴ ከብድ ጋር አልደራደርም እንድደራደር ከፈለጋቸው አራት ኪሎን አስረክቡኝ ባይ ነው። በአንጻሩ ስለ እስክንድር ነጋ መሰረት ሚዲያ ያገኘሁት ባለው መረጃ መሰረት የሚከተለውን አስነብቧል። ከመንግስት ጋር ለመደራደር የተዘጋጀው የፋኖ ክንፍ ንግግሩ በአሜሪካ ወይም በአውሮፓ እንዲሆን ጠየቀ። መሰረት ሚዲያ ከሰሞኑ ታዛቢዎች በተገኙበት ከመንግስት ጋር ውይይት እንዳደረገ እና ለድርድር ዝግጁ እንደሆነ የገለጸው የእስክንድር ነጋ የሚመራው የፋኖ ክንፍ ድርድሩ በውጭ ሀገራት እንዲሆን እየጠየቀ መሆኑ ታውቋል። የመሰረት ሚዲያ ምንጮች እንደተናገሩት ታጣቂ ክንፉ ድርድሩ በአውሮፓ ሊያን በአሜሪካ እንዲደረግ ቅድመ ሁኔታን አስቀምጧል። መንግስት በዋናነት በእስክንድር ከሚመራው የፋኖ ክንፍ ጋር በቅርቡ በቴክኒክ ኮሚቴ ደረጃ እንደተወያየ እስክንድር ከኢትዮ ሶስት ስልሳ ጋር ባደረገው ቃለ መጠይቅ ገልጾ ነበር። አክሎም በድርድሩ ላይ የኤጋድ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የአሜሪካ ተወካዮች መገኘታቸውን ገልጾ ነበር። በውይይቱ ላይ በፋኖ ክንፍ በኩል የተነሱ ነጥቦች መከላከያ አካባቢውን በጊዜያዊነት ቢሆን ለቆ መውጣት ክልሉን ማስተዳደር በፌዴራል መንግስቱ በስልጣን መወከል፣ የድሮን ጥቃት ማቆም፣ ለተጎዳው ህዝብ ለህይወት ሳይቀር ካሳ መክፈልና የመሳሰሉት ናቸው ተብሏል። በመንግስት በኩል ደግሞ ትጥቅ በመፍታት ወደ ማሰልጠኛ መግባት፣ ጎጃም አካባቢ ያለውን ነገር ማስተካከል፣ በየከተማ ያለውን አደረጃጀት መረጃ መቀበል፣ ተጠያቂ የሚሆኑ አባላቱን አሳልፎ መስጠት እንዲሁም በምክክር ኮሚሽኑ ውስጥ መካተት ናቸው ተብሏል። በመንግስት ስብሰባ ላይ ሲያጨቃጭቅ የነበረው የነ እስክንድር ክንፍ አቅም ጉዳይ ሲሆን ግምገማው በሀገር ውስጥና በውጭ ተቀባይነትን ለማግኘት መነጋገሩ እንደ አማራጭ ተወስዷል ያሉን ጉዳዩን በቅርበት የሚያውቁ ምንጫችን፣ ሸዋ ላይ ድርጅቱ የተሻለ አቅም እንዳለው ነገር ግን ጎጃም ላይ የለም የሚባል ደረጃ ላይ እንደደረሰ መረጃ ቀርበው ንግግር ተደርጎበታል ብለዋል። ቢያንስ ሸዋን ማቃለሉን በጥሩ እድል በመታየቱና የድርድር ዝርዝር መረጃም የሚቀበሉ ዓለም አቀፍ ተቋማትም በመንግስት የንግግሩ ቦታ ላይ ስለተጓጓዙ ውይይት ተደርጓል በማለት ሂደቱን አስረድተውናል። ነገር ግን አሳሳቢው ጉዳይ አሁንም ልክ እንደ ነጃድ ሰኒ እንዳይሆን ሙሉ ሰላም ለማምጣት የተወሰነ ቡድን ሳይሆን ሁሉንም አካታች መሆን አለበት ያሉን ደግሞ በጉዳዩ ዙሪያ አስተያየት የሰጡን ተንታኝ ናቸው። መንግስት ነገሮችን ያቀልሉልኛል ብሎ እየሄደበት ያለው ይህ ነው። ሁሉም ወደ ንግግሩ መግባት አለበት። አልያ እንደ ኦሮሚያ አይነት ሁኔታ ይፈጠራል። ይባስ ግሎም በቀረው ፋኖ ታጣቂ ታጣቂና በመንግስት መካከል የሚደረገው ሁኔታ ይባስ ሊካረር ይችላል በማለት ለሚዲያችን ተናግረዋል። ምንም እንኳን እስክንድር ነጋ የመሰረት ሚዲያ ዘገባ መሰረተ ቢስ ነው ብሎ ያስተባበለ ቢሆንም

የአፋሩን ሾፌር ታሪክ ታውቁታላችሁ? ወይም ከመሃል ሀገር የሄደ አንድ አፋር ላይ ያደረ ሾፌር ወደ ጅቡቲ እየሄደ አፋር ላይ መኪናው ይበላሻል። አፋር በረሃ ነው፣ ይቆማል። ከረኛ ፍየል ይገዛል ማን ሾፌሩ። ምክንያቱም የቆመ በረሃ ላይ ነው፣ ከተማ የለም፣ ይበላ የለም። ቢያንስ በገንዘቤ ከዚህ አፋር ፍየል ጠቦቴን ገዝቼ ልብላ ብሎ ይገዛል፣ ያስተራርደዋል ፍየሏን እና ቀድመ ዝግጅቱ ተጠናቆል። ይበላ ሲል በል እንግዲህ እንብላ እንዳልልህ ስጋው የክርስቲያን ስጋ ነው ይለዋል፣ ሾፌሩን። ይህን የሚለው ሙስሊሙ አፋር ያሳደጋትን ፍየል ገዝቶ ሲበላት፣ እንግዲህ እንብላ እንዳልልህ ስጋው የክርስቲያን ነው ይለዋል። ከምን የው ፍየል ክርስቲያን አደረካት ነው ያለው አፋር። ሁሉንም ነንኛ ፖለቲከኞች ነን ከምንም በላይ የዓለም ሁሉ ነገሩ ፖለቲካ ነው። በቃ ተላላጡ አይ ፖለቲካ እና ኮረንቲን በሩቁ ምናምን ይሉት ያ ሰነፍና የተሸነፈ ትውልድ የሰጠን መፈክር እርሱት። ፖለቲካ እና ኮረንቲን በሩቁ እያልን እኮ ነው ማንም ደንቆሮ ተደራሹ ሲደቁሰን የኖረው ሰማንያ አመት ሙሉ ፖለቲካ እና ኮረንቲን በሩቁ ሳይሆን አንቀ ነው ይዘ ነው። ለምን አያንደፋድፈንም? ፋድ እንደ ኤሌክትሪክ። እሱን ነው ያረግና ያረግ ያረጋሉ። ይተውልት ሞኝ ይንፈልግ ትልቁ ችግር ምንድን ነው እኛ አካባቢ እኛ ልጆቻቸው አህያ ጫን እንጂ አባቶቻችን ደመና ይጭኑ ነበር እኮ ጥንቁልና ብሎ አስተው አይደለም ጥበብ ነው ሚሸከም ልጅ ሲያጡ ነው የደበቁት ወይ ይዘውት የሞቱት ስለዚህ ዓለም አህያ ይጋልባል እኛ ደመና እንጋልባለን በቅኔ እንራቀቃለን በአካዳሚክሱ እንራቀቃለን። የትም ቦታ ኮምፒተንት ነው ፖለቲካውን ግን ትተነው ነው የኖር ነው። ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት፣ ለዛ መፍትሄ ማዘጋጀት። አሁን ያለው ነባራዊ ሁኔታ ምንድነው? የአማራ ህዝብ ሊጠፋ ነው፣ ሊጠፋ ነው አይደለም እየጠፋ ያለ ህዝብ ነው። ፖርዛት ማለት እየጠፋ ያለ ህዝብም መጥፋት የለበትም ሁሉ ነው ማረጋገጥ አለብን። ግባችን ነው ምንድነው? ፖለቲካ ነው የአማራ ህዝብ እንዳይጠፋ። በምንድን ነው የምናረጋግጠው? በሰልፍ አይደለም በፓርቲ አይደለም። እንዳይቻል ተሞክሯል፣ እንዳይሆን ታይቷል። ስለዚህ በምንድነው? በመሳሪያ ዩኒፎርም ለብሰህ መሳሪያ ስለተሸከምህ ወታደር ብቻ ነኝ ካልህ ወይም ልዩ ኃይል ስለነበርህ ወይም የመከላከያ የሚባለው አባል ስለነበርህ ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተህ ስለወጣ ወታደር ብቻ ነኝ ብለህ ካሰብህ ተሳስተሃል። አይደለም ፖለቲከኛምን ወታደራዊ ስብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት ነው።